ፋናል አምሮት ላይ ሄኖክ ሊወዳደር ሲመጣ ለእኔ በጣም ትልቅ ሰርፕራይዝ ነበር። በነገራችን አዲስ ዩኒቨርሲቲ የያሬድ ሙዚቃ ትምህርት ቤት ሲማር መምህሮ ነበርኩኝና በግቢ ቆይታው አንድም ቀን በእውነት ሊምልህ አንድም ቀን ሲዘፍን አይደለም ሲያንጎራጎር ሰምቼ አላውቅም። እና እኔ ሄኖክን በድምጻዊነት አላውቅም ተማሪ ያለ። ከዛ ፋና ለአምሮት ላይ ሲገባ፣ ሊዘፍን ሲገባ በጣም ነው የደነገጥኩት። ምክንያቱም ያው አናውቃቸው ማን እንደሆኑ፣ ለኛም ሰርፕራይዝ ነው፣ እዛው ነው የምናያቸው። እና ቅድመ ግምገማውን እንደዚህ አልፈው ሲመጡ ማለት ነው። ከዛ ይሄ ልጅ ሄኖክ አይደል እንደምናምን አልኩኝ። በጣም ገርሞኛል። እና ሊዘፍን ነው ምን ሊያደርግ ነው የመጣው ያልኩኝ ነበረ። ከዛ ልክ ኢንትሮውን ሙዚቀኞች ተጫውተው የሄኖክ ነገር ሲገባ የማስታውሰው ነገር ሰውነቴ ሙሉ ሲንቀጠቀጥ አስታውሳለሁ የእውነት ነው ይመለ በጣም ግርማ ሞገስ ያለው በጣም ግሬስ ያለው ድምፅ በጣም ትልቅ ድምፅ የሚያምር ድምፅ እና በጣም ነበር የደነገጥኩትኝ ይሄ ልጅ እስከዛሬ ይዘፍን ነበር እንዴ እንዴት ሳይነግረኝ ምናምን አልኩኝ እና ያው በፋና ላምሮት ውስጥ ሕግና ደንቦች አሉን። ዳኛና ተወዳዳሪ በምንም መንገድ ኮሚኒኬት አናረግም እና እችን ጥያቄ እንኳን ለመጠየቅ ትዘፍን ነበር ወይ እስከዛሬ እንዴት አናቅም ምናምን ለማለት እንኳን ውድድሩን እስከሚጨርስ መጠበቅ ነበረብኝ እና እነዛ ነው ስርዓቱና በጣም ስጠይቅ ነው የከረምኩት እና በጣም ጎበዝ ተወዳዳሪ ነበር። በጣም እጅግ በጣም የውብ ድምፅ ባለቤት በተፈጥሮ ያለው ነገር እጅግ በጣም ሚውዚካል ኔቸር የምንለው እና ለእኔ ፋና ላምሮት ላይ ሰርፕራይዝ ነበር የሄኖክ መስፈን። እንደ ሙዚቃ ተማሪ ብቻ ነበረ ግቢ ማውቀው ማለት ነው። ይሄ አልበም ከወጣ በኋላ በጣም ነው የተደሰጥኩት። የእውነት የእውነት በጣም ነው የተደሰጥኩት። ምክንያቱም እንዲህ አይነት በጣም በስል ያሉ ዘፋኞች ሲፈጠሩ ደስታ ይሰጣል። ለምን እንግዲህ ያው ሄደ ሄደ እኛ ቦታ መልቀቃችን አይቀርም። ያ ቦታ ደግሞ የእነሱ መታወቂያና መንገሻ ይሆናል ብዬ አስባለሁ። ጥቂት ከማመሰግናቸው ዘፋኞች መካከል አሁን ሄኖክ አንዱ ነው። ሄኖክ እዛው ነው ከእናቱ ወድሙ ነው መስሎ፣ ኤክስተርናል ብዙዎቹ በብዙ ልፋት በብዙ ድካም ነው እዚህ ደረጃ የሚደርሱ። እሱ ገና በመጀመሪያ አልበሙ እንደኛ በሀያዎች ውስጥ ያለ እድሜ ምንም፣ በጣም በጣም በጣም ቫይብራንት ሲንገር ከሚሉት ውስጥ ነው የምትመድበው። በቃ ናቹራል ቦርን ፎር ዳት፣ ለዚህ የተፈጠረ ነው እና በሂደትም፣ አይደለም፣ በአጭር ጊዜ ውስጥ ኋና ለምሮ ተወዳድረዋል። እንደገና ደግሞ በሙዚቃውም ግራጅዌት ያደረገ ነው። ከዛ በላይ ሃምብል ነው። ዝቅ ብሎ ነው ከፍታልም ለማምጣት የሚሞክር እና አምሶ ሀፒ ደግሞ ምልም እንደዚህ በ30 አመት የእድሜ ጋፕ ባለው በነዚህ ያንግስተርስ ጋር አብረ ተሳትፈ ስራው ደግሞ የተዋጣ ሲሆን እና ለዚህ ዛሬ እንግዲህ ማሪዮት ሆቴል ነው እንግዲህ የምንገኘው፣ እንደምታየም እና በጣም አምሶ ሀፒ። በጣም በጣም፣ እና ለእኔ በቃ ክስተት ነው። ሌላ ምንም ማለት ነው። ሄኖክ ማለት በእኔ እይታ አሁን የመጣ ማዲንጎ ነው ብል ቅር የለኝም። በጣም የማዲንጎ ከለሮች የማስተዋል እንዲህ በጣም ቱባ ሀገራዊ ከለሮችን ይዞ የመጣ ድምፃዊ ነው። በጣም በሚያስገርም ሁኔታ አቅሙን የሚያሳይ ድምፃዊ። አልበሙን በጣም የተሰማለት በጣም ጥርት ያለ አልበም ነው። ከመሰማትም ማሻገር በጣም ስሜቶቹ ቀላል አደለም። የሚያስተላልፋቸው ስሜቶች ከባድ ድምፃዊ ነው። ውብ አለም፣ በጣም ነው የተገረምኩት። እንዴት መሰለህ፣ እኔ ልል የምችለው የዚህ ዘመን ትውልድ በብዙ መንገድ ወቀሳ አለብን አይደል? አንድ ወቀሳችን ደግሞ ድምፃውያን ሙዚቀኞች የሚሰራ ሙዚቃ ነው እና ማስተዋል ለቻለ ጥሩ ሙዚቃን ማጣጣም ለቻለ ይህንን ወቀሳ መልስ የሚሰጥልን የሄኖክ አልበም አንዱ ነው። ውብ አለም በመጀመሪያ ኔ ማድነቅ ፈልገው ምን መሰለ፣ አሁን ሄኖክ ጎበዝ ነው፣ በቃ እንደዚህ አልበም በዚህ ሰዓት የማይደፈርበት ሰዓት በትክክል ጊዜውን ሰጥቶ ኃላፊነት ወስዶ ሙዚቃን የሆነ ቦታ መሆን አለበት መድረስ አለበት ብሎ አስተዋጽኦ ካደረጉት አንዱ ነው ብዬ ማምነው። ቢኮዝ አሁን ሁሉም ሲንግል ምናምን ነው የሚለቀው እና እንደዚህ ደፍሮ ያለውን ሀስል እናቀዋለን አልበም ላይ ያለውን ችግር። ስለዚህ ይሄን በማድረጉ በጣም ነው የማደንቀው። በጣም እና ጥሩም አልበም ነው የሰራው። ተደምጠዋልም እግዚአብሔር ከዚህ በላይም ገና ጥሩ ና ብዬ ያስባል። በጣም ደስ ያለኝ ነገር ይሄንን ነገር ሄኖክ አረሰው እኔ ፈጽሞ ጭንቅላቴ ውስጥ የለም። የእውነት የእውነት ነው ማለት ፈጽሞ ጭንቅላቴ ውስጥ የለም እና ሲናገር እንደሰማኸው እንግዲህ ያሬድ ሙዚቃ ትምህርት ሊመዘገብ ይመጣል ሲመጣ ምዝገባው አልቆ በተጠባባቂነት ነበር የነበረው እና ምንም ተስፋ እንደሌለው ታይም ጊዜው አልቆ እንደነበር ነገር ነው። እና ከዛ እኔን ያገኘኝና እሱ እንዳለው ነው። እንግዲህ እኔ ምንም ማስታውሰው ነገር የለምና፣ አደራ ምንም አይነት አዲስ ኢንፎርሜሽን ከሰማ ደውልልኝ። በጣም ነው እዚህ መግባት ምፈልገው ሌላ ነገር መማር አልፈልግም፣ ምናምን አልኩት አለ። እንግዲህ ከዛ ጠዋት ተገናኝተን አለ ከሰዓት በኋላ ደወለልኝና ቶሎ መጥተህ መመዝገብ አለብህ። አስር ተማሪዎች ዶክመንት ሪጀክት ስለተደረገባቸው በተጠባባቂዎች እንዲመዘገቡ ተብሏል ብለህ ኢንፎርሜሽን ነገርከኝ። እና ያሬድ የገባሁት በብሩክ ምክንያት ነው ነው የሚለው። እኔ ይህን ክሬዲት ስለሰጠ ይህንን ትልቅ ሞመንት በህይወታችን ውስጥ ተርኒንግ ፖይንት ነው አይደለም? አንዳንድ ነገር ለሄኖክ እንግዲህ ተርኒንግ ፖይንቱ ያሬድ መግባቱም ጭምር ነው፣ እና ለዛ ደግሞ እኔ ነው እንግዲህ ፈጣሪ ምክንያት አድርጎኛል። ባላስታውስም በእውነት አላስታውስም። ይህንን አስቦ ህዝብ ፊት እንደዚህ ክሬዲት ሰጥቶ ማመስገኑ በራሱ በጣም በቃ ለኔ በጣም ትልቅ ክብር ነው። ይሄንንም በጣም አመስገን ፈልጋለሁ በዚህ ምክንያት ሁሉም ሰው ከነበሩት ካለፉት ተምሮ እንደገና ደግሞ አሁን ከመጣ ወጣት እንዴት እንደዚህ ሆነ? የዚህ ልጅ ከፍ ማለት ለሚመጣው ወጣት መንገድ ከፋች ነው እኔ በማምነው ማለት። ምክንያቱም ያንዱ ጥሩ መሆን ሌላውን የሚያነሳሳ ነው መሆን ያለበት ብዬ ነው ማምነው። ስለዚህ ትውልዱ በዚህ ልክ ቢለፋ ውጤታማ ይሆናል ብዬ የተለያዩ ተለያዩ የውድድር ቴሌቪዥን ጣቢያዎች ብዙ በጣም በጣም አደገኛ ድምፃዊኖች እየመጡ ነው። ችግሩ ግን ወደ ራሳቸው ለመምጣት እጅግ አስቸጋሪ ስለሆነ ሔኖክ ቱ ቢሆነስት ገና እንጀራው ቢወጣ ገና ገና ብዙ ብዙ ቅና ብዙ ብዙ ነገር በዚህ በሙዚቃው ኢንዱስትሪ ያዋጣል። ለምን በጣም ዝቅ ብሎ ብዙ ስቃ ይሄን አልበም ለማውጣት ቱ ቢሆነስት እኔ በቅርብ ስለተከታተልኩ ጥንካሬ፣ ልፋት ይጠይቃል። ዘፈን ለኤክስተርናል በዲ ተሰርቶ ሁሉ ነገር አልቆ በቪዲዮ ተሞሽሮ ሁሉ ነገር ሚክሲንጉ ማስተሪንጉ አልቆ አሬንጅመንቱ አልቆ ዜማ ግጥም አልቆ በጣም ሰፊ ፕሮሰስ ነው ያለው። ዘፈን ሲባል ግን እንዲሁ እንደ ቀልድ ቢወጣና ያለምንም ድካም ያለምንም ልፋት፣ ገንዘቡም ቀላል አይደለም። ፎር ዛት ማተር አሁን የተደረሰበት ነገር አንድ ሲንግል ኦዲዮ ለማውጣት ሞር ዛን 200000 ብር ነው የሚጠይቅና አይ ቲንክ ይህን ሁሉ ተቋቁሞ በዚህ አጋጣሚ እንግዲህ አዲስ ፍቃዱ ኦልሞስት ሁሉንም ማለት ይቻላል አሬንጅመንት የሰራው ፕሮዲውስ አድርጎታል ሁለተኛ ሂዝ ላኪ ደግሞ በኢትዮጵያ ታሪክ እንደ ናሆም ሪኮርድስ በእውነት ነው የሚገርም ነገር በዚህ ልጅ የለፈው ልፋት በቃ ወደዚህ ኢንዱስትሪ ደግሞ ልፋቱ መናም አልቀረም በጣም ብዙዎች ነው ያወጣለት ሂዝ ላኪ ችሎታን ብቻም ሳይሆን ዝ ላ ሔኖክ ጥጋቡ እንኳን ደስ አለህ ማለት ፈልጋለሁኝ ለዚህ ትልቅ ቀን፣ አልበምን የሚያህል ነገር ሰጥቶ ለማስመረቅ ያውም እናትና አባቱ በተገኙበት ከአባ አልብሶ አመስግኖ፣ ጓደኞቹን ቤተሰቦችን ሁሉ አመስግኖ እንደዚህ አይነት ትልቅ ስኬት ስለተጎናፀፍ ደስ ብሎኛል። ከእኔ ጋር እንግዲህ ከሄኖክ ጋር የምንተዋወቀው በያሬድ ሙዚቃ ትምህርት ቤት ተማሪ በነበረበት ሰዓት እንደ መምህር በፋናል አምሮት የተባለ ስጦች ውድድር ደግሞ እንደ ተወዳዳሪ እኔ ዳኛ ሆኜ አብረን ጊዜ ያሳልፈናል። ሄኖክ በጣም ትልቅ አቅም ያለው ልጅ ነው። ትልቅ ተስጦ ያለው ድምፃዊ ነው። በድጋሚ እንኳን ደሳለህ። ለቤተሰቦቹ፣ ለወዳጆቹ፣ ለሙዚቃ አድናቂዎቹ ሁሉ እንኳን ደሳላችሁ ማለት ፈልጋለሁኝ። በዛሬ ዕለት ግን ከማንም በላይ የእኔ ደስታ ነው፣ የኔ ስኬት ነው። እኔ ቀጣይ ለምታደርገው የሙዚቃ ጉዞ ሁሉ ከጎንህ ነኝ። በምችለውም በማልችለውም ሁሉ ከጎንህ ነኝ። እንግዲህ መንገድህ የአማረ የሰመረ እንዲሆን መልካም ምኞቴን ገልጻለሁኝ። ለኢትዮጵያውያን ይህንን ውብ አለም የተሰኘ ቆንጆ አልበም እንድታዳምጡ ደግሞ ጥሪዬን አስተላልፋለሁ። የሰራኸው ስራ እኔ ባዳመጥኩት ልክ ከጥሩ በላይ ነው። አያያዙን ካወቅበት ቀሪው ዘመን የተባረከ ይሆናል፣ ቀሪው ስራህም የተባረከ ይሆናል። ስለዚህ ስራው ጎንበስ ማለት ይጠይቃል። ጎንበስ ብለህ ብዙ ድልድዮችን ለማለፍ ሞክር ብዬ ነው የምመክረው። ሔኖክዬ እንግዲህ መልካም እድል። ለነገሩ ተከፍቷል በሩ መጀመሪያ ከዛ ሁሉ ከዛ ደመና አሁን ዛሬ በጣም ብራይት የሆነ ቀን ነው፣ ዛሬ እያየው ነው ገብቼ። በማሪዮት ሆቴል የመጀመሪያ የበኩር ልጅን ሊመረቅ ነው። አንተ ብቻ አይደለም፣ ከአንተ ጀርባ እኛም አብረን እየተመረቅን ነው። እንግዲህ በጣም መልካም እድል፣ ዘመንክን ይባርክልኝ። በጣም እወድሃለሁ፣ አከብርሃለሁ። ኪፕ ጎይንግ እንግዲህ። ቴንክዩ የዓባይ ቲቪ አስኮመን የአርት መፈልፈያ የአርት ባለሙያዎችን መፈልፈያ ነው። በዚህ ይቀጥል። ሄኖኬ በጣም ነው መውድህ ማከብርህ፣ ወንድሜ መልካም እድል ጥሩ ነገር ሆኖ አለም ከዚህ በላይ ደግሞ በደንብ እንደ እግዚአብሔር ፍቃድ ይሆናል። በጣም አከብርሃለሁ ወንድሜ። አባይ ቲቪ አሪፍ ነው እምልህ ከአርቱ ጋር እንደዚህ እንደዚህ ደርሶ እንደዚህ በደንብ ሰፖርት ማድረጉ ይቀጥል። ይበል ሄኖኬ ወንድሜ እንኳን ደስ አለ። መልካም ምኞት እመኝልሃለሁ። ቀሪ ዘመን የተባረከው ይሁን የስኬት አልበም የሆነና አመሰግናለሁ። ውብ አለም ወደ ሶስት አመት ከአምስት ወር አካባቢ በግጥም በዜማ ብዙ ናቸው እነ ናትናኤል ግርማቸው አቡዲ ኢንጂነር ፋንታው ጨፎ ጥላሁን ዘማ ብዙ አያዋሪያ ፍሬዘር አበባወርቅ ብዙ ናቸው በጣም ከባዱ ነገር ምንድነው በቃ ኮሚትመንት ይፈልጋል በጣም በየቀኑ እዛ መሆን ይፈልጋል እየለቀቀው እየመጣ የሚሆን ነገር አይደለም። በደንብ በስነ ስርዓት ተከታታይ ጊዜ ሰርቶ መጨረስ ይፈልጋል። እሱ ነው በጣም ከባዱ ነገር። በጣም ከባድ ነው። ስሜቱን አንዳንድ መግለጽ ይከብዳል። እውነት ለመናገር ማለት ድሮ ይመኙት የነበረውን ነገር ፊትለፊት የሆነው ማየት ሲችሉ በጣም ከባድ ስሜት አለውእና በጣም ደስ ይላል። በጣም በቃ እንደ ነው ከጓደኞችም በአካባቢ ካለው ከምታየ ስሜቶች ታዋጣለህ ከነሱ ከነሱ አውጣተ ነው እንጂ ቀጥታ ያንተ ላይፍ ላይ ብቻ ላይመሰረት ይችላል። እና ግን በጣም ስሜት አላቸው። ሁላችንም ስንሰማው የሚያስማማን ነገር ሲሆን ነው ዘፈን አድርገን የምናወጣው እንጂ ከዛ በፊት ብዙ የሚቀያየር ነገር አለ። ግጥሙ ሶስቴ ሊጻፍ ይችላል፣ የምትፈልገው ነገር እስኪመጣ ማለት ነው። እና በዛ በዛ መንገድ ነው የመጡት። እንግዲህ እዚህ ለመጣችሁ እኔን አክብራችሁ የወንድማችሁን ደስታ ለማየት በመምጣታችሁ በጣም ደስ ብሎኛል። ለህዝቡም ደግሞ አልበሜን በደንብ ሰምታችሁ ደግሞ ያልሰማችሁትም ካላችሁ የተሰማችሁ ነገር እንድትነግሩ ይስል በአክብሮ ጠይቃለሁ። ዓባይ ቲቪ ደግሞ እዚህ ድረስ መጥታችሁ ስላጀባችሁኝ ኢንተርቪውም ስላረጋችሁኝ በጣም አርጌ አመሰግናለሁ። ዜሬ አክብርልኝ።